ተምቹ እና አሴር ጠፍተዋል። ጣልተዋል። አቶ ኖላዊ በጣም ተጨንቀዋል። እንግዲህ አዲስ የተፈጠረው ነገር ይሄ፣ አቶ ኖላዊ በእነሱ ልጆች መጥፋት ብቸኝነት ተሰምቷቸዋል። ማለት አቶ ኖላዊ ሲጀመር በጣም ያሳዝን ሰው ነው ፣ እግዚአብሔር የባረከው ሰው ማለት። አቶ ኖላዊ አስቡ፣ ተጨንቁ፣ ለልጁ ተጨንቁ፣ ተጠቦ ወይዘሮ የሚላትን ሄዱ ሲጠይቃል፣ ገረማችሁ ለልጁ ተንሰፍስፎ ልጅ ይጻፋ አንዴ ደስተኛ አንዴ ሀዘን ማሆናት ምን ሆና ነው? እባክሻንቺ ምከሪያት ብሎ ለልጁ ብሎ ፖሊስ ጣቢያ ድረስ ሄዶ እናቷን ጠየቀ። ለልጁ ብቻ ብሎ አይደለም፣ የሰውዬ ማህበራዊ ኑሮ ላይ ስታድጉ፣ በማህበራዊ ኑሮ ስታድጉ ይሄ ሰው ሲወልድ መጠየቅ፣ ሲሞት ለቅሶ መድረስ፣ ሲታሰር መጠየቅ፣ ምናምን ነገር ላይ ማህበራዊ ኑሮ የሚባለው ይሄ ነው አይደለም? አንዱ ለአንዱ በክፉ ቀን መድረስ በጥሩ ቀን አብሮ መደሰት የሚባለው ነገር ነው ማህበራዊ ኑሮ። በእንደዚህ አይነት ኑሮ ያደገ ሰው እንደሆነ በእንደዚህ አይነት ሱሮ ኑሮ ውስጥ የኖረ ሰው እንደሆነ በደንብ ያስታውቃል። አቶ ኖላዊ በጣም የተባረከ የተመረጠ ሰው አቶ ኖላዊ። ተምቹ እና አሴር መጥፋታቸው እነሱን ብቻ ሳይሆን እኛንም አስከፍቶናል። በቃ ተምቹና ሴን ሳናያቸው ስንቀር ድብር ነው የሚለኝ፣ ድብር፣ በጣም ድብር። አሁን ምን የሚፈጠር ይመስላችኋል? ወይኔ እኔ ተምቹ ወይኔ፣ አባትህ ምን አደርግብ እስር ቤት እንደሆነች ቢያቅ ምን ያህል ደስ እንደሚለው ምን ያህል ደስ እንደሚለው ምን ያህል ደስ እንደሚለው፣ በቃ በጣም ነው ደስተኛ የሚሆነው። እሷ እስር ቤት እንደሆነች ቢያቅ ማለት እስር ቤት መሆኗ እኮ አይደለም ደስ የሚለው መኖሯ እሷን ማየቱ በቃ እኔ አንድ ላይ ሲገናኙ ባያቸው በቃ ያንን ነገር ነው የምጠብቀው። በጉጉት ነው ላይ በተለቀቀ ቁጥር የምጠብቀው ጓጉች የምጠብቀው የእነሱን ነገር ነው። አሴር አሴር ተስፋ እየቆረጠ ነው። ድጋሚ ወደ ኋላ እየተመለሰ ነው፣ ወደ ሂማንነቱ፣ ወደ አጫሽነቱ፣ ወደ ቃሚነቱ፣ ወደ ዙጉዜነት፣ ወደ ሱሰኛነቱ፣ ወደ ጎዳና ህይወት ወደዛ። አረ ረመጥ ወደዛ ጨለማ ማንነቱ እየተመለሰ ነው። እንግዲህ እስቲ እግዚአብሔር ያርቷቸው፣ ልቡን አሰቷቸው። ድጋሚ ወደ ነበሩበት የሚመለሱ ከሆነ ወደ ነበሩበት ስላቸው፣ ወደ ወደፊት የሚጀምረው ነበር። ከዛ እንዲህ ወደ ኋላ ተጎትተው በጣም ወድቀዋል፣ እና እነሱን አንስቶ ድጋሚ ወደዚህ ማምጣት ከባድ ነው ለሰው በራሳቸው ነገሮች አስተምሯቸው ነገሮችን አስተውለው እነዚህ ልጆች ያ ነገር ካላደረጉ በስተቀር አሁን ተምቹ እርግብ እንዳለች እንደመጣች ቢሰሙ ድጋሚ መኖር ያምረዋል። ድጋሚ በቃ ድጋሚ አንሰራራት፣ ድጋሚ አንሰራራ፣ ደስተኛ ይሆናል። ድጋሚ ሌላው በቃ እርግቧ አላሳዘነጃዎች? እኔ እርግቧ አሳዝናኛለች፣ በጣም አሳዝናኛለች። አሁን ብቸኝነት እየተሰማችሁ ነው አሁን። ለምሳሌ ፋኖሴ ፋኖሴ ይደሳተና ተስተላል ብቻ ቀደም ያደረግከው ፋኖሴ በጣም ነው ደስ የምትለው ብቸኛ ሰው ናት፣ አይደል አቶ ኖላዊም ብቸኛ ናት። ቢጋቡ ደስ የሚላቸው ይነት እኔ በጣም ነው ደስ የሚል ኮመንት ላይ ራሱ አንብቤ ነበረ። ኖላዊ ኮመንት ላደርገጋብ ጋር ብቻ ኮመንት ላይ ራሱ እያነበኩ ነበር ኖላዊና ፋኖሴ ቢጋቡ ምናምን የሚል ነገር አንብቤ ነበር። ያኔ ሀሳብ ነው ኖላዊ እና ፋኖሴ ቢጋቡ አንድ ላይ ቢኖሩ ደስ ይላሉ አይደል? ጓደኛ ሞቹ ነው። ምግብ አንድ ላይ በልተው ነው የተለያዩት። ስለዚህ እነዚህ ሰዎች ድጋሚ መገናኘታቸው አይቀርም። ምክንያቱም ፋኖስታ ብየዋ አይደለም እንደዚህ አብሯት በልቶ መንገድ ሰላም ብሏት ብሄድራ ሰው የራባ ሰው ስለሆነች የዛ ቦታ ጠብቃ ድጋሚ ሰላም እንዲላት ይመስለኛል። በእርግጥ በሰው ብቸኝነት እንትን አይፈረድም። በጣም ሳዝናለች። ብቸኝነት ከባድ ነገር፣ ብቸኝነት ክፉ ነው። ብቸኝነት ሰው ማጣት ክፉ ነው። በጣም ክፉ ነው። ሰው ማጣት በጣም መጥፎ ነው። ሰው ማጣት ማለት ህመም፣ በጣም ከባድ ህመም አለው ሰው ማጣት ማለት። እና እች ሴትዮ የርግብ አዙሩ ጥምጥም። ከዛ አሁን እርግብ ጋር ጓደኛዎች እንደሆኑ ደግሞ ሲያውቁ ወይ ሜላት ፋኖ ሜላት አልኩኝ። ሀና ባ የአባቷን ጓደኛ ትጠላታለች። ለምን እርግብን? ስለምንጠላት ማንነቷን ስለሰረቀቻት እርግብን። ሀና እርግብን ትወዳታለች ብሎ መጠበቅ ከባድ ነገር አይደለም። እንኳን ለእሷ ለእኔም ይከብደኛል። በእርግብ በሀና ቦታ ብሆን፣ ሀና ደግሞ እንደሚያናፋርቃት ምንድን ነው ቁፍጥን ማትለው ምንድን ነው በስና የማትቀመጠው አባቴ ቤት በቃባይ ከዚህ ቤት ዛሬ ነው ምንምንድነው? ምንድን ነው የምትል መጠመጠው ቀጥትል ምንድ ቀጥብላቆ በመውሰን መተው ካለባት ትተዋለች። መቅረት ካለበት ሁሉም ነገር ይቀራል። ሁሉም ነገር መቅረት ባለበት ሰዓት ይቀራል። መቆም ባለበት ሰዓት ይቆማል። በጣም ነው የሚያስጠላው በጣም የሚያስጠላባት እግዚአብሔር ምስክር፣ በጣም የሚያስጠላባት አንዱ እኔ በፊት እንደምወዳቱ ብላ አሁን ልጣላት ነው። ልጅቷ ምንድን ነው እንደዚህ የምትል መጠመጣ? ምንድን ነው የሚያልፈሳፈሳት? በቃ አባቴን ብላ አባቱ አባቴ መታ ተቀምጣለች። ሰላም ጋር ስሜት ደግሞ እነ ሰላም ጋር እንደ ቤተሰብ ያረጋታል። እዚህ እያለች ሁለት ቤት እግሯ ረግጦ፣ በሁለት ምድ በሁለት እግር ሁለት ዛፍ አይወጣም እነዚህ ሁለት እግሮቻችንን ማዘዝ የምንችለው በአንድ ላይ ነው እንጂ ለየ ብቻ ሂዱ አንላቸውም። እንዴት በሁለት እግር ሁለት ዛፍ ይወጣል አይወጣ። እሷ ደግሞ ሁለቱም ቤት መኖር ትፈልጋለች። አባቷ ቤት ወይ ደግሞ አባቷን ይዘው እዛኛው ቤት ትግባ። በእርግጥ እነ መስፍን የሚቃወሙ አይነት ሰዎች አይደሉም። ይዘው ብጋባ ግን ምትስማ ሀና እያቃጠለች ነው። ታናደለች። ሁኔታ ምናምን ያናድዳል። ኢሞሽናል ምግቡ እስኪ ደግሞ ቀጣይ ላይም እንደሚፈጠር እናያለን። አሴር አሁን ከሱሴ ጋር የሚሆን ይመስለኛል። እናንተም የሚመስላችኋል? እስኪ ኮመንት ላይ አሳባችሁ ጻፍ። አሴር ከሱሴ ጋር የሚሆን ይመስለኛል። ሱሴ በሄደበት እየሄደች እየተጨነቀችለት፣ እየ ምንድን ነው እያሳዘናት አንጀቷን እየበላት ነው ይሄ ሰውየ አሴር አደለም አያሴድ ቀም ሲያሳዝን እግዚአብሔር ሲያሳዝን። ምን አይነት ህይወት እንዳሳለፈ እኮ ታስታውሳላቸዋ። ምን አይነት ህይወት እንዳሳለፈ እናቱ ሞታበት በእንጀራ አባት በእንጀራ አባት ተገፍትሮ ከቤት ወጥቶ ጎዳና ላይ አድጎ በለጋ እድሜው ያሳዝናል። ከዛ ደግሞ ፍቅር ይዞት ህይወት መጀመር አንሰራራት ሲጀምር ድጋሚ አለ ተጎትቶ አሴር በጣም ያሳዝናል። ተምቹና ተምቹን ቢሆን እኮ ያሳዝናል። ምክንያቱም እኔ በጣም ደስ የሚል ነገር ምንድ ተላ ወንድማማችነታቸው አሴር ለተምቹ ተምቹ ለአሴር፣ ወደ ቤተሰቦች ቪዲዮ ላይክ እያደረጋችሁ እንጂ አሴር ለተምቹ ተምቹ ደግሞ ለአሴር ያላቸው መተሳሰብ ደስ አይነ አያስቀኑም፣ ፍቅራቸው ሲያስቀና ደስ ሲሉ እግዚአብሔርን ደስ ሲሉ የፍቅር ጥግ ማለት እነሱ ናቸው። የወንድማማችነት ጥግ፣ አብሮ የመኖር ጥግ፣ አብሮ የማደግ ጥግ። እንግዲህ እንደምታውቁት ከሆነ ተምቹ ለአሴር ብሎ ነው ከአሜሪካም ያክል ሀገር የቀረው። አሴርን ትቻ ሊደም ብሎ ነው የቀረው። አሴርን ትቻ ሊደም ብሎ ቀርቶ አሴር ደሞ ሲጎዳ ማየት ለተምቹ ከባድ ነገር ነው። እንደዚህ ልቡ ሲሰበርን ማየት ከባድ ነገር ነው። ተምቹ እንደነገርኳችሁ ከዚህ በፊት ቪዲዮ ሳችን ነበር ስለተምቹ አይደል። ተምቹ የውስጡን አይናገርም፣ የውስጡን አይናገርም። እና የውስጡን ስለማይናገር ማንም አይረዳለትም። ሲስቅ ሲጫወት፣ ሁሉም ደስተኛ ነው ይመስላቸው። ግን ይሄ ልጅ ደስተኛ ሆኖ አይደለም፣ ሐዘኑን እየደበቀ ነው። ሕመሙን እየደበቀ ነው። ውስጡ ያለውን ጭንቀት፣ ውስጡ ያለውን ስብራት፣ ውስጡ ያለውን መከፋት፣ ብቸኝነት፣ ባዶነት፣ ሰው ማጣት፣ ሁሉንም ነገር በቃ እየደበቀ እየደበቀ እየደበቀ እያጨሰ እየጠጣ ራሱ ላይ በቃ እንዴት ነው ዲፕረስድ የሆነ ውስጡ የተሰበረ ውስጡ ጨለማ ላዩ ደግሞ ውስጡ ጥቁር ላዩ ነጭ የሆነ ሰው ማለት እሱ ነው። በቃ ከላይ ሲሆን ፍክት ያለ ሰው ነው የሚመስለው፣ ውስጡ ግን በጣም የተሰበረ ሰው። ከአወራሩ ማወቅ ይቻላል፣ ከሚያደርገው ነገር ማወቅ ይቻላል። ለማንኛውም እኔ በጣም የሚያሳዝነኝ ተምር አሴር የሆነ ነገር ሲፈጠርበት ሮጦ ሄዶ ወይ እሱ ላይ በጩኸት በመጮህ ልሁን ይወጣል፣ ወየውን ነገር በማድረግ ልሁን ይወጣል እያለ ፈገግ እያለ ራሱን ይቀብራል ሐዘኑን ይቀብራል። እንደዚህ አይነት ሰው ደግሞ በጣም ነው የሚጎዳው። አሁን ደግሞ አሴር ፊት ለፊት ስለሚናገር ሁሉም ነገር ወደ ስለሚናገር ወደ ቫይረሳው እንኳን ውስጣችን ያለውን ጭንቀት ለሰው ስናካፍለው እና ሳናካፍለው አንድ አይደለም ማለት ነው። እስኪ ለማንኛውም ቀጣይ ላይ ምን የሚፈጠር ይመስላችኋል? እርግብና ወይዘሮ ሚላት ታውርተው ችግራቸውን ፈታው እርስ በርስ የሚተጋገዙ ይመስላችኋል ወይስ አይመስላችሁም? ፋኖስ እና አቶ ኖላዊ ጓደኝነታቸው የሚቀጥል ይመስላችኋል? ፍስ አይመስላችሁም? እኔ የሚቀጥል ይመስለኛል። ጓደኝነታቸው የሚቀጥል ይመስለኛል። አሪፍ ጓደኛሞች የሚወጣቸው ይመስለኛል። ሁለቱም በብቸኝነት የተዋጡ በብቸኝነት የተጎዱ ሰዎች ናቸው። ስለዚህ ብቸኝነታቸውን አይቶ እግዚአብሔር ለሱ የላከላት ለሱ የላከላት እሷም ደግሞ እሱም ደግሞ ለእሷ የተላከላት እንደሚሆን እናያለን። ሀናም ደግሞ መነፋረቋ እንደምታቆም ተስፋ እናደርጋለን። አሴርና አሴት አልኩኝ፣ አሴርና ተምቹም ደግሞ ወደ ደስታቸው ተመልሰው የምናይ እንድናይ አድርገን ውድ ቤተሰቦቼ ለዛሬ ይሄን ያላብራችሁ፣ ቆይቻለሁ። እወዳችኋለሁ። ቪዲዮቼ ላይክ፣ ኮመንት፣ ሰብስክራይብ ማድረግ አትርሱ። ሀሳባችሁን ኮመንት ላይ አጋሩኝ። እኔም ከወደዳችሁኝ ደግሞ ቪዲዮ ላይክ አድርጉልኝ። ቪዲዮች ደግሞ ደሞ በደጋም እንዲደርሷችሁ የምትፈልጉ ከሆነ ይሄን አካውንት ሰብስክራይብ አድርጉልኝ። እወዳችኋለሁ። መልካም ጊዜ ባይ